ሰላም ሰላም! ውድና የተከበራችሁ የሚሚ ሁለገብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እንደምታዩት ዛሬ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። ሩዝ በስጋ በካሮት አርጌ ነው የሰራሁት ማለት ነው። ድንችም ቀላቅዬ አብረን እንሰራለን። እንደምትወጡ ተስፋ አደርጋለሁ። ከወደዳችሁ ቪዲዮ ላይክ፣ ሼር አድርጎ ለሌሎች እንዲደርስ ለዚህ ቤት አዲስ የሆናችሁ ሳብስክራይብ በማድረግ የደውል ምልክቷን በማጥቆር ቤተሰብ ሁኑ። በጣም ቆንጆ ና አሪፍ አርገን እንሰራለን። አሁን እንግዲህ በመጀመሪያ ላይ እዚህ ጋር እንደምታዩት ሽንኩርቱን ጥብስ አርጌ እዛ የታረኩት፣ ከዛ ጥቅቅ አርጌ የከተፍኩትን ስጋ አድርጊያለው። ስጋውና ሽንኩርቱ አንድ ላይ እንጠብሳለን። ሩዙ በነጩ ለብቻ አጥቤ ከቅዬ አዘጋጅቼ አስቀምጫለሁ። ሩዝ ደግሞ ስትቀቅሉ ትንሽ ያዝ ማድረግ አለበት ማለት ነው። እንዳይቦካባችሁ ትንሽ ያዝ ማድረግ አለበት። እንግዲህ እንደምታዩት ያው ስጋው ጥብስ ብለዋል። እዚህ ጋር እንደምታዩት እዚህ ጋር ያው ድንቹ ጠንካር ስለሚል ቀድሜ ያስገባውት ድንች ነው ማለት ነው። እና በጣም እና ቆንጆ የሚጣፍጥ ነው። ሞክሩት፣ ትወጡታላችሁ። በጣም አሪፍ ነው ማለት ነው። ከተለያየ ነገር ጋር መስራት ትችላላችሁ። ስጋ ባይኖርም ድንችም ካሮትም አርጋችሁ መስራት ትችላላችሁ። ጥቅል ጎመን አርጋችሁ፣ ፖሶሌ አርጋችሁ፣ በተለያየ ነገር አርጋችሁ መስራት ትችላላችሁ። እንግዲህ ባላችሁ ነገር ላይ ነው የምሰሩት። እና እንግዲህ እንደምታዩት ያው ከካሮት አስቀድሜ የጨመርኩት ድንቹ ትንሽ ጠንከር ስለምን ነው ካሮቱ ቶሎ ይበስላል፣ ለዛ ነው። እና ይህን አንድ ላይ አሁን መጀመሪያ ከስጋው ጋር ጥብስ እናደርጋለን። እንደምታዩት እንደዚህ ችክችክ እያለ ነው። ትንሽ የውቃን ላይ ነው። ለምሳ እየሰራው ነው። አሁን ፀሐይ በጣም አለ። ላይት እንድኖረኝ ብዬ ማብራት አብርቼ ነበረ። ትንሽ ነጣ ይላል እንጂ ኖርማሉ ላይ እንደዚህ አይደለም። እና አሁን ይሄ ከተጠበሰ በኋላ ነው ይሄው በማል እያቆምኩ ነበረ ቪዲዮ እንዳይረዝም ብዬ እና ይሄ ደግሞ ድንቹ ጥብስ ካለ በኋላ ካሮቱን በዚህ መልኩ ከታትፍ ያለው ማለት ነው ማሉም ሁለት ከፍላችሁ ከዛ እንጨት ከማል ከማል ላይ አውጥታችሁ ከዛ መክተፍ ማለት ነው እንደ ሞኮሮኒ ክብ ይሆናል ማለት ነው እንደዛ እርጋችሁ ያው የኔ ትንሽ ቀጫጫ ስለሆነ ነው እንጂ ወፈር ያለ ካለም እንደዛ እርጋችሁ መክተብ፣ ወይ ደግሞ እናንተ በፈለጋችሁ ቅርጽ አርጋችሁ መክተብ ትችላላችሁ ማለት ነው። እንደሚመቻችሁ አርጋችሁ ምግቡ ዋናው ማጣፈጥ ሆኖ ነው ማለት ነው። ፖይንቱ ቆንጆ አርጋችሁ ጥፍት እንትን ማድረግ ነው። እና ትንሽ ለከለር እርድ አርግ ያለው እዚህ ጋ እንደምታዩት እርድ እያረኩ ነው እርድማ ትወዱ ከሆነ ደግሞ ካልፈለጋችሁ እርድ አለማስገባ ትችላላችሁ። እኔ ትንሽ ከለሩ ቀየር እንድል ብዬ ነው እዚህ ጋር እርድ የጨመርኩት። ከዛ ደግሞ አንድ ላይ እንጠብሳለን በዚህ መልክ አርገን በተለያየ አይነት አድርገን ማስራት እችላለን። ሩዙ ማለት ነው በጣም ነው የሚጣፍጠው፣ ሞክሩት ሰርታችሁ። ትንሽ እርዳ ነሴና ድጋሚ ትንሽ ጨመርኩኝ እና አንድ ላይ ከዛ እንጠብሳለን። ነጭ ሽንኩርትም ከታትፌ አዘጋጀች ያለው ነጭ ሽንኩርት ላይ ትንሽ ጨው ስላደረኩት ነው ያላደረኩት። ከዛ እስቲ ደግሞ ቀምሰን እናደርጋለን እንዳይበዛብን ማለት ነው። ይህን ለየብቻ እንደዚህ እያደረገን እንጠብሳለን። እዚህ ጋር ደግሞ የፈላ ውሃ አለ ማለት ነው። ውሃ ምንም ጊዜ ምግብ ስትሰሩ ቀድማችሁ ውሃ ማፍላት አለባችሁ። ይሄ ደግሞ ጥብስ ካሌ በኋላ ነው ማለት ነው። ከዛ ከተጠበሰ በኋላ ውሃ አርጌ ነው። ይህ ደግሞ ነጭ ሽንኩርት እና ዝንጅብል አንድ ላይ የተከተፈ፣ ከዛ አንድ ላይ እናዋህድ እና ትንሽ ደቂቃ ደግሞ ይከድናል በመሀል ማለት ነው። እና እንግዲህ እንደምታዩት እኔ በዚህ መልኩ እንደዚህ አድርጌ ሰርች ያለው ትወጡታላችሁ። እናንተም ሞክሩት በጣም ቆንጆ እና መጣፍጥ ነበረ። እና በዚህ መልኩ ሰርች ያለው ላይክ እንዳይረሳ ላይክ የለም ግን እባካችሁ ላይክ አድርጉ። አዳዲስ ቪዲዮ ይዤላችሁ እየመጣው ነው። አበረታቱኝ፣ አግዙኝ። እና እዚህ ጋር አሁን ቁንዶ በርበሬ አረኩት። ሁላችሁም ላይክ እያደረጋችሁ አስተያየት ሀሳብም ስጡ። የእናንተ ሀሳብ አስተያየት ያበረታተኛል፣ ያግዘኛል። ሁላችሁን እባካችሁ ላይክ ሼር እያደረጋችሁ አበረታቱ እና እንደምታዩት እዚህ ጋር ትክትክ እያለ ነው አሁን ቆሮሮ ማ አስገብቼ ያለው ማለት ነው። እና እንግዲህ እዚህ ጋር እየተንተከተከ ነው ያለው። ሲጋር ደግሞ ትንሽ ቁንዶ በርበሬ እናደርጋለን። በዛ ቁንዶ በርበሬ ትንሽ አረኩት ማለት ነው። ሳይበዛ በመጠኑ ነው

ኪኖሩን ሰብርብር ስብርብር አድርጋችሁ ከዛ ኪኖር ትጨምራላችሁ ማለት ነው። ካለ ነው፣ ከሌለ እንግዲህ ሌላ አይነት ቅመማ ቅመም ማስገባት ትችላላችሁ። ውጭ ሀገር፣ ይኖር ይሁን አይኖር ይሁን አላውቅም እንጂ ኢትዮጵያ ላይ ኪኖር አለ ማለት ነው። እንግዲህ እንደምታየው ታሆነ። እንጆናል ከዛ ትንሽ ጨው እናደርጋለን። እንደምታዩት ነጭ ሽንኩርት ላይም ጨው አድርጌ የነበረ ትንሽ እንዳያንስ ደግሞ ሩዙ ሲገባ ብዬ ነው። ብዙ ሙትት ብሎ ማብሰል ያለበትን ትንሽ ውስጡ እንድታይ መካከለኛ መሆን አለበት ማለት ነው። እንግዲህ እንደምታዩት ሙቱት ብሎ አልበሰለም። እና እንግዲህ እንደምታዩት በዚህ መልኩ ቆንጆና አሪፍ ሆኖ ደርሷል፣ ስልሱ ማለት ነው። እና እንዴት አያችሁ እስቲ? ላይክ እያደረጋችሁ በላይክ አሳዩኝ። ኮመንት አድርጉ። ሁላችሁ ባካችሁ ኮመንት አድርጉ። አሁን እንግዲህ ሁሉ ነገር ገብቷል። እንደዚህ ግኖር ከገባ በኋላ ቢያንስ አንድ አስራ አምስት ደቂቃ ያህል ማንጠቅጠቅ አለበት። ከዛ በቃ እና እዚህ ጋር ደግሞ ናና ስጋ መጥበሻ አስገብቼ ያለው። ከዛ ሩዝ እናደርጋለን ማለት ነው። ግቢ ውስጥ ስላለ እንግዲህ ከጓሮዬ ላይ ቀንጠስ ቀንጠስ አድርጌ ያመጣሁት። እዛ እንግዲህ እንደምታዩት እዚህ ጋር ደግሞ ሩዝ ቀቅዬ በደስ ለብቻ ያስቀመጥኩትን አንድ ላይ እናጠባልቃለን። አጠባልቄ ተመልሼ እመጣለሁ። እንግዲህ እንደምታዩት ይሄን ይመስላል። በዚህ መልኩ በስሏል። ቆንጆና ሪፍ ሆኖ ደርሷል።